ውዬ ሰላም ነው፣ አለሁልሽ። የእኔ ቆንጆ እንዴት ነሽ? እንዴት ነሽ ፍሬ? እያምሩብሻል ሰሞኑን። ምንድን ነው ምን ታገኘው? አርግዥ እስኪ እግዚአብሔርን በይ እንደዚያ። አይ ሌላ አልበኮም እንትን ነው የምናውቅ አለን ከእንትና ጋር እንትና አላችሁ አሉ ተታረቃችሁ ምናምን ሰማኝ ከማን ጋር ከጂጂ ጋር ብስማም ተው የሰይጣን ዘመን ታንሳብኝ አሜን አሜን ከሆዴ ጋ ያለሽ ግንኙነትስ እንዴት ነው አሁን ታርቃችሁ አሉ ስ እኛ አልታረቅም ተመስገን ተመስገን አምላክ ተመስገን ይላል ወይ ጌታ ሲወድሽ አዳም ጭንፍርዬ ጌታ ሲወድሽ አሉ ከተባሉ ሰይጣናዊ መንገድን የሚከተሉ ሰዎች ላይ ያርቅሻል። አሁን ጅጅጋም የተጣላሽበትን መንገድ እግዚአብሔርን ማመስገን አለብሽ። ተመልሰሽ እዛ ቦታ ላይ እንዳትገኝ። ለምሳሌ መጠጥ ቤት እንኳን ብትገናኙ እንደ በቢራ ጠርሙስ አናቷን ትያታለሽ ብዬ እምነት አለኝ። እንደዚህ አይነት ረ ጅቦ ተው። ሪከርድ ታደርጋለች ደግሞ ገና ለገና ትሄዳለች ደረግ ቢደረግ ስፍሪ። አንቺ ጌታ ወድዶሻል። አንቺ ጌታ መርጦ ኖ ከነዚህ አጋንንት ያስወጣሽ ማማ ነው። ተይ እንጂ፣ አሁን ያለሽበት ኑሮ ደስተኛ አይደለሽም። ከዛም ጋርም ከዚህም ጋር ሳትበቅ በራስሽ አለም ውስጥ መኖርን የሚመስል ነገር አለ ፍቅር እውነት ነው የጌታ ሰው፣ የጌታ ሰው ብለዋለች። ሆዴ ጋር ስትኝ ስታወሪ የነበረውን ጂጂ ጋር ስትኝ የምታወሪ የነበረውን የሆነ ውቃቢያ የገለለ እዚህ መዛም ምናምን ሆነች ነበር። አሁን እስ ስ ራስሽ ነ ስ ከማንም ጋር ሳትነካኪ ብቻሽን ራስሽ መስለሽ እንደመኖር ውበትሽ ራሱ ተመለስ። እዚህ አጋጣሚ አመሰግናለሁ ጆይ። አሁንም ጂጂም ሆነች ሆዴ እንዳያሳስቱሽ በእነዚህ እኔ ጌምን ብቻ ነው የምጫወተው። ጅቡ፣ ስራሽን ብቻ፣ ጌምሽን ብቻ። ሰዎች ስለዛም ስለዚህም ሲያውሩሽ አለማውራት። ጅጅን ግን በርቀት እንኳን ብታገኛት ከቻልሽ መሸሽ። የምትቀርብሽ ከሆነ በጣም የምትመጣ ከሆነ ደግሞ በሆነ ነገር አናቷን ብለሽ ሶስት ወር እስር ቤት ብታስገባኝ ምን አለበት? ሶስት ወር ብትታሰሪ ነው ቆንጆ። እሷም ሁለተኛ ወደ አንቺ አትመጣም። አንቺ ጌታ ወዶ እና መርጦ ነው ከዚህ ቦታ ያወጣሽ። እግዚአብሔር ይባላል ጌታ ሰው ፍሪ። ይሄን ውበትሽን እንዳትታጭ፣ ያልሆነ ቦታ እንዳትገቢ። ጌምሽን ተጫዋጪ፣ ወሬ አታብዥ። እዚህም እዚህም በተለይ የእነሱ ወሬ በጣም ከባድ ነው። ሆዴ ማጭበርባሪ ነው። ጅጅ የማጭበርባሪ ነች። አንቺ የጌታ ሰው ነሽ፣ የዋህ ነሽ። ውስጥሽ ባዶ ነው።

ጌታ ከነዚህ አጋንንት ፖለቲከኞች አራቀሽ። ሆን ብሎ ነው፣ መርጦች ነው፣ ወዶች ነው፣ ፈልጎች ነው። የጌታ በረከት ብዙ ነው። እግዚአብሔር ይባርክሽ። ጅጅም እንደምታያዘ ነው። ጃኬቴን መልስ ጎዴን ጎዴ። ደግሞ ጃኬት አልመልስም። ለምንድነው የማይመልሰው? በክብር እምቢ አለ። እንዲለች ጃኬት አልመለስም ማለ። እስማ ጅጅ ደግሞ ጃኬቴን ካልመለስ እኔ ሰሞኑን ስከታተላቸው ነበርና ከእንደዚህ ከጃኬት ፖለቲካ እግዚአብሔር ያራቀሽን አመስገኝ። አሜን። እውነት ነው እውነት። እኔ ሁሉ እኮ ልብስ ገዝቼልሻለሁ አምጭ እየተባልኩ ነው። ልብስ አልስማም። ልጅ አለው እንጂ መልሰሻል አልመለሽም። እኔ የታለ የራሴን ልመልስ ግን ጂጂ ለእኔም ሁለት አንበሳ ሰጥታኛለች። ሳልበላው በላኝ። አየር ላይ እንጂ አካውንትን የበላው ምን ተጠቀምክበት? ይህ ምቀኝ አንበሳ ጂጂ ይገርምሻል። እድሜዋ ሲገፋ ተነጫናጭ ምናምን ሆነች እንጂ ከዚህ በፊት አንዳንድ ስም ምን መሰለሽ፣ እድሜው እየገፋ ሲመጣ ከሰው ጋር መግባባት ያለውን ምናምን ነገር ያንትን ይላል፣ ያዛባበታል። እውነት ነው የጌታ ሰው እና ፍርዬ የእኔ ቆንጆ፣ እግዚአብሔር ወዶና ፈቅዶ ወደ ቤቱ ወስዶ እነሆ ከማያልቀው በረከት እንድትቋደሽ ነው ከነዚህ ሁለት አጋንንቶች የለያየሽ እና፣ ሆዴ አረገዘ አስረገዘ። ማለት አስረገዘ የሚባለው እውነት ነው ይላሉ። እንግዲህ እኔ ሚዲያ ላይ ነው የሰማሁት። ሆዴ አስረገዘ ይላሉ። ይችላል ወይ ነው ጥያቄው? አይችልማ እኔ ሞክሬ ዋሉ። አይ ይችላሉ፣ ይስት ይጎን። አንዳንዴ በወሬ ወሬ ይሰማ የለ ነገሩ እና ማን ነበረች የወዲ አዲሱ ፍቅረኛ ደግሞ እኔ ስም አልጠራም። ተፋታኝ ግንጋንጋ ትላታለች። ጂቺ ምስ ጓንጓ ጎንጊን ጎንጋንጋ ነው ምትላት፣ ግንጋንጋ ግንጋንጋ ነው ግንጋንጋ ትላታለች። እኔ ምን አውቄ ሁለቱም እኮ ዘራቸው ቢቆጠር አንድ እኮ ናቸው። ያው ጊንጋንጋ ናቸው። ጅጂ የሞረመ ናቸውቸም ደቡብ ነች አንድ አካባቢ እኮ ናቸው። ቅረብሽ ይሉኛል እንዴ ምን አረኩኝ ነ እኔ ምን አልኩኝ? እንዲንናት ባለጊዎች ዝም በሉ እጅ እሷ የተባረከች ናቸው። ሁለቱም እኮ አንድ አካባቢ ናቸው። እንደው ይሄ ትግሪ ያጣላቸው እንጂ እርክ ውስጥ ትግሪ አይ ትግሪ ይሄ ትግሪ እንዲ የገባበት ፖለቲካ አይጥም፣ የገባበት ትዳር አይጥም። ትግሪ ቁ

ያቺ በቁጥም ይሄ በገንዘብ ጥም ያቺኛ አይቱ በፍም ስናጥም፣ አንቺ እዚህ መሀል ላይ ምን ቦጣሽ? ና እኔ ምን በወጣኝ ፍቅር ጌታ እግዚአብሔር ሲወድሽ አነሳሽ ነጥሎ ለየሽ። እነዚህ እንዲህ ተጣያቸው። እንደው አደራ እንደሆኔ ከጎንሽ ነኝ። እግዚአብሔርን ነው ምልሽ። ታረቀች ከእንትና ጋር ታረቀች። ከመልካም ሰዎች ጋር ስትታረቂ ጌታ እግዚአብሔር በርሽን ከፍቶ እነሆ በረከትሽን ያበዛዋል፣ ይላል መጽሐፍ ቅዱስ ላይ ያለን ያያንቱ ጌታ ይላል። እዚህ ጋር ጌታ ከአጋንንቶችና እንሆ ስሙን ከሚያጠለሹ አውሪያዊ ሰውነት ተላብሰው ከሚንቀሳቀሱ ሰዎች ጋር ሲነጥልሽ ይላል፣ ሲነጥልሽ ይላል። ይሄ ደግሞ የፊትሽን ብርሃን የቤትሽን በረከት ያምሬው አእምሮሽ፣ ይላል እዚህ ጋር አየሽው፣ አእምሮሽ መንፈሰሽ ይታደሳል። ጌታ ከጠላቸው ሰዎች ጋር አብረሽ ላለመኖር መወሰን ይላል ጌታ እግዚአብሔር ስለሚወድሽ ነው። ፊትሽን ብርሃ ይላሉ ደግሞ ረጅሞ እየትለያለ እኔ ኮመንትን ያሳቀ ቄስ ነው እንዴ? እግዚአብሔር ፓስተር ግን ፈርይ አንቺን ስለወደደ እና ስለመረጠ ጌታ ከነዚህ ሁለት አጋንንታዊ፣ ሶስት ናቸው። አዎ ሶስት ናቸው። አጋንንታዊ ባህሪ ካላቸው ነጥሎ አንቺን በበረከቱ አሳደረሽ ነው። ከጌን ጨዋታ ከሳቅ ከፉገራ እንዳትውጪ ተመልሰሽ እነሱ ያሉበት አዘቅትና መከራ ውስጥ ከገባሽ፣ እነሆ ጅጅ አይደለም የገዛችልሽ ሽቶ የበላሽውንም ምግብ ታሳራሻለችና ና እራቂያት ይላል። አይሻደል ገባኝ። እናን እናንተ ኮ የለም ኮ በዚህ ምድር ላይ ፍርዬ ቤ ፍቅር እና መዋጋት ነው። እነዚህን መዋጋት ነው እግዚአብሔርን ነው ምልሽ። እኔም እኔ ማግዝሻ አለሁ፣ ከጎንሽ ነኝ፣ እጸልልሽ አለሁ፣ ብቻሽን አደለሽም። እንደዚህ አይነት ስሜትም እንዲሰማሽ አልፈልግም። እነዚህ ሰዎች

ትክክለኛ ስሜን ታውቂዋለሽ፣ ይ ፍቅር ትክክለኛ ስሜን ታውቂዋለሽ። ጅቦ ነ እኔ ነው። እሱንማ የኢትዮጵያን ሕዝብ ያሳመንኩበት እኮ ነው። የኢትዮጵያ ሕዝብ እኮ ይዋኩ ጅብ ነህ ብሎ አመነኝ። አይገርም ሌላኮ ጅብ ብሎ አመነኝ። በቃ አምኖኝ ጅብ እያለ ይጠራኛል። ይህንን ሕዝብ ጅብነኝ ነኝ ብዬ ማሳመን ራሱ ይሄ እግዚአብሔር የባረከኝ ሆን። ትክክለኛ ስሜ ግን ፓስተር ጳውሎስ ግርማ እባላለሁኝ። ዋው ይሄን የመሰለ ስም እያለ ነው ጅቦ ያሉ። ራሴን እንጂ ያልኩት ራሴን ህዝቡን ለማዛ ጅብ ነኝ ያልኳቸው ጅብ ነው ብለው መጥራት ጀመሩ። የሚገርም ህዝብ እኮ ነው ያለው። የሚገርም ህዝብ እኮ ሰምታችኋል። ማን ነበር ስም? ማርቆስ ፓስተር ማርቆስ ጳውሎስ ግርማ፣ ፓስተር ፓውሎስ ግርማ እዚህ በምኖርበት አካባቢ ደግሞ ወደ ክንደያ እያሉ ይጠሩኛል። ያው አባቴ ታጋኝ ነው ታውቂያለሽ። እኔ በእናቴ ኦሮሞ በአባቴም አማራ ሙሉ ማንነት ትግሬ ነው የሆንኩ ሰው ነኝ። ሙሉ ማንነቴ ትግሬ የሆንኩ ሰው ነኝ። ተመችቶኛል። እዚህ ጋር እንስማማለን እና እንደዚህ ቁን ኔ ፍቅር አታውቂም አለኝ። ስለሆነ ፍርዬ ጂጂ ጅጅጋ መጣላትሽን እግዚአብሔር ወዱታል። እግዚአብሔርን ስለሚወድሽ ስለሚያቀርብሽ የዋህነትሽን አይቶ ነው ከጅጅግ እያጣላሽ ከሆዴ ጋር የሚያነካካሽ እንዲሁ እንዲሁ። ከቻልሽ ስለ እነሱ የምታውቂው መጥፎ ነገር ካለ ለኔ ሽክ እያልሽ አንቺ መናገር የለብሽም። በውስጥ ዋትሳፕ ላይ እናወራለን አይደል ጽፍላለሁ ፎቶዎች ምን ብዬ ነው ግን መጽፍ ልጅ ሆይ ፍሪዬ፣ ምን መሰለሽ አሁን አንቺ ቲክቶክ ላይ ከነዚህ ሰዎች ጋር መነካካት የለብሽ ግን የምታቂው ሰነድ፣ የምታውቂው ነገር ካለ በውስጥ መስመር አንዳንድ ፎቶዎች ቪዲዮዎችን ትልክልኛለሽ። እኛንን የምናወራው እኔ ደግሞ ለቲክቶኮች አሉ አሉ ገባሽ? አጋፋሪዎች አሉ ለነሱ አንቺ ጌምሽን በመጫወት ጥሩ ሰዎችን በማስገባት ከእነዚህ ሰዎች ጋር ታረቀች፣ ከሰማሁኝ ግን በቃ ፍርዬ አለቀልሽ። አይ አልታረቅም። እግዚአብሔር ይመስገን። እኔ ወጠር ይሰራበታል፣ እንዳትታረቁ። እውነት ነው፣ መታረቅም የለብሽም። ለናለን አጋፋሪ ይላል። ደግሞ አዲስ አበባ አሉ አሉ። አዲስ አበቤ መጣ ወንድሜ፣ አዲሴ እንዴት ነህ አንተ? ከሃዲ ሰሚ፣ ወይ ደግሞ ቋቋምሽ ያምራል ውበትሽ እኮ ገና አልረገፈም። እግዚአብሔርን የወለድሽ ሁሉ አትመስይም እኮ ሆድሽ ላይ ሸንተረር አለ ግን የለም። እና እንደዚህ አይነት ሰውነት ይዘሽ ከሚያማመሩ ስንት ሸንቃጣ ሴቶች ጋር መዋልና ማውራት ሲገባሽ ራስሽን ራስሽን ሸንተረር ካላቸው ቦርጭ ከተደራረባባቸው ሴቶች ጋር፣ በዛ ላይ ነገር እየበሉ ከሚውሉ ሴቶች ጋር ፍርዬ። እራስሽን የትን ያገኘሽ እግዚአብሔር ይባርክሽ። የት ነበርሽ? ተይ እንጂ ፍርዬ። ኢትዮጵያ ውስጥ እኮ ስንት አንገታቸውን ደፍተው የሚኖሩ ሞዴል የመሳሰሉ ሴቶች እኮ አሉ። አቤት ስነ ምግባራቸው፣ አቤት አነጋገራቸው፣ አቤት አቤት አቤት አቤት አስተዳደጋቸው። ሰውን ቀና ብለው የማያዩ ስንት ሸንቃጣና ቆንጆ ሴቶች ባሉበት ሀገር ላይ ከመደዴና ወንበዴ ጋብረሽ መኋል አለብሽን? ቴንጅ ፍርዬ፣ ይህን ውበት ይዘሽ እንደዚህ አይነት እስቲ ቁሚ። እንደ እግዚአብሔር ይባርክሽ። አሁን አጣስ ቁመኝ። እንደ ህዝቡ ይታዘበው። እንደዚህ አይነት ያያሉ ያቃሉ። እስቲ ቁሚ። ግድ የለሽም። በቶታ አይደለሽ። እንደ እግዚአብሔር ይባርክሽ ቶታ። እግዚአብሔር በሰጠሽ አቋም ላይ እስቲ ተመልከቱት። ቦርጭ የለ ጌታ እግዚአብሔር እንደዚህ አድሎሽ፣ ይህን ያጡ ጎርጫምና ላጫም ሴቶች ስንት ናቸው? ራሳቸውን ሰባት ጊዜ ቀዶ ጥገና ያደረጉ ሴቶች ስንት ናቸው? እህቴ የጌታ በረከት እኮ በአንቺ ላይ አድሯል እኮ እህቴ፣ እህቴ ታጥቦ እኮ ነው የሰራሽ እህቴ። ራስሽን የት ነው ያገኘሽ? ራስሽን እንደዚህ እንደዚህ የሚታዋርጅ ለምንድን ነው ቁሚ? ትላለች እንዲ ፎዚያ ሴቶ የሴቶ የሴቶን ያሳቀኝ ቁሚ አባባሏል። ቂጣቂጥ መሰልሽ እንዲፉዝ ያምትባል በፈጣሪ ትግባ ታሳየ ረመዳን እምቢ ብላለች። ረመዳን ሲወጣ ነው እንግዲህ እየጠበቀ ነጃት ነጃትዬ ማይላፍ እና አፈርዬ እግዚአብሔር የተባረከ ይሁን። አንዳንድ ቀጫጭን ሴቶች ደግሞ በሚገርም ሁኔታ ፈጣሪ ፈጣሪ ነገረኛና ቀለብ ላባ የሆኑ ሴቶችን የምነሳቸው ቅጥነታቸው እኮ ያምራል። ጡት የሚባል ነሳቸው። ይሄ ለእኔ ስድብ ነው። አንቺ ኳለሽ አለሽ አለሽ። እኔ ካልጻፍኩበት አይታይም እኮ ወድጄ መሰለ እንዴ ጽሁፍ ያለው ልብስ የምለብሰው እና ምን ደረበሽበት? ጡትም አለሽ ፈጣሪሽን። አታመረ ቆንጅ አድርጌበት ነው። ከታች ነጁዬ እኔ ፍቅር መጣሽ። ነጁ የምትባለች ቆንጅ ልጅ አለች። ሰሞኑን ጠፍታለች። አረ አላከች

አልፈልግም። በዚህ አልስማማም። እኔ ያለሁልሽ እንዳትፈሪ። ቢዝነስ ቢዝነስ ኖ በስድብ የመጣ ቢዝነስ የቅርብኝ ጅቦይ እንጂ አልፈልግም። እንደዛ ካልሽ መልካም ያል አንዱን ለመሸጥ እያሰብኩ ነው። ሞኒታይዙ ነዋል። ኦኬ ግን ትንሽ ላንቺ አሁን ይወደድብሻል እንጂ ትሰሪበት ነበር። ስንት ነው ማለት ነው? መወደድ እስከ ስድስት ሺህ ዶላር እጠይቅበታለሁ። ስድስት ሺህ ዶላር ይልኝ የስድስት ሺህ ዶላር ቢኖረኝ ኢትዮጵያ ገባ ነበር። ለባ እና የሚገዛም ካለ ሸጠለት አለ። እሞም አይጠይቅም ጅቧላ ነው እንዲህ እጠይቃለሁ፣ ግን እታማኝ ነኝ። አይቺ እንዳላየው ላሽ እግዚአብሔርን ፍሬ

አረ በቀጥታ ስርጭት ሁሉ ነው ማይሆን። በስቀጥታ ስርጭት አደጋለ ብለዋል። ይህኔ የለውም። እኔ ታማኝ ሿፊ ነኝ። ኔ ቆንጆ እግዚአብሔር ደምፈራ ታማኝ ሿፊ ነኝ። አንዳች ነገር ረ ረመዳን ነው ትክክል። ፍርዬን ፍቅር ወይ ወይ እግዚአብሔር ከተጣላሻቸው ሰዎች ጋር ያስታርቅሽ። አሜን እግዚአብሔር ወደ ልቦናሽ ይመልሰሽ። አሜን እርቅ የሚባለው ነገር በአንቺ ዙሪያ ላይ በአንቺ ቤት ላይ አይለፍ፣ አይለፍ። ይበልጥ ምት ምን እንዴ? እርግማን ነው እንዴ የምትረግመኝ? እኔ ደግሞ አይለፍ እላለሁ እኮ እንዲህ መከልክ እኮ በቃ፣ እግዚአብሔር እንዳያስታርቅሽ የምጸልይ ስም እየጠራ በላ እኔ ለሁሉ እንዳይሆንብኝ ደግሞ ከጅጅክያ ከሆዴ ከጅጅ ባላንጣ ጋር እግዚአብሔር አያስታርቃችሁ። በተገኘው አጋጣሚ እግዚአብሔር ያናቆራችሁ። አሜን፣ በየን ይፍቅ አሜን፣ አሜን። እኔም ወጥሬ ይሰራበታል። ልትታረቁ ስትሉ መሀል ላይ እየገባሁኝ፣ አዎ እግዚአብሔርን በዚህ እረዳሻለሁ። የሆነ የመታረቅ ስሜቱ የመቅረብ ስሜቱ ሲሰማሽ በዋትሳፕ እንትንትልኝና አይሰማኝ፣ እየተሰማኝ አይደለም